አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? ያላችሁ ወይ፣ እኔ ሰላም ነኝ፣ እናንተም ሰላም ትሆኑ ዘንድ አይዞት ምኞቴ ነው። ቤተሰቦቼ እንግዲህ ዛሬም ፓርቲስ ቪዲዮ በእቻለው ከትናንት ወዳ ያው ትናንትና ትናንትና ከትናንት ወዳ ፍቅር በፍቅር አቤት ፍቅርዬ፣ የፍቅር አገላለጽ ስጦታ መሰጠት እኮ ነው፣ መታደል ነው ብዬ እንግዲህ አመስግኘ ልጆችን አመስግኝ አመስግኝ አመስግኝ አመስግኘ እንደው አመስግኝ አወድሼ አወድሼ አወድሼ ትናንትና ያለው ከትናንት ወዲያ ያለውን ቪዲዮ ጨረስኩኝና የትናንትናው ቪዲዮ ደግሞ ደግሞ የትናንትናው ቪዲዮ አየሁኝ አየሁኝ አየሁኝና ግራ ገባኝ። እናንተንም ግራ ገብቷቸዋል፣ እርግጠኛ ነኝ። ግር አልተገባም፣ ተስፋ አደርጋለሁ። ባይዘዊ በባለፈው ነገር ላይ ታቃላችሁ። እህቶች ጋር በጣም ሀይለኛ በጥብጥ ተፈጥሮ ነበር። ጭቅጭቅ ተፈጥሮ ነበር። በመሀላችን የመፈራረቅ ነገር ተፈጥሮ ነበረ። አሁን እንግዲህ ብልጥ ሰው ከጎረቤቱ ይማራል ላለ ሀገር ሰው ማለት ነው። እንደ ወሬ አድርጌ ነው የማወራችሁ። ብልጥ ሰው ከጎረቤቱ ይማራል እና ተምረን አውቀናል። እኛም ነቅተናል። ጉርጋር ምሰናል። በነገራችን ላይ አይጥና ቀበሮ ነው አይጥና ድመት እንትን ስብሰባ ተጠራሩ እናሉ ድመቶች በቃ እዛ አዳራሽ ላይ መተው ከተሰበሰቡ አይጦችን አንለቃቸውም አንለቃቸውም ብለው ተነስተው አይጦችን ስብሰባ ጠርተዋቸው ድመቶች ማለት ነው። አይጦች ደግሞ ብልጦች ናቸው ታውቃላችሁ። ጉርጓር ምሰው ከዛ የሆነ ሀሳብ ላይ ሲሰጡ ድመቶች ጸጉራቸውን ቆም ሲያረጉባቸው ወደ አይጥ ሊይዟቸው ሲሉ አይጦች ምን አሉ መሰላችሁ? እኛም ነቅተናል ጉርጓር ምሰናል አሉ። ገባችሁ? እና አይጦች ጋር በባለፈው ነገር ላይ ጦርነት በላያችን ላይ ድሮን አልቀረ ቦምብ አልቀለ ክላሽ አልቀረ፣ ሽጉጥ አልቀረ፣ ሽጉጢ አልቀረ፣ ቦምብ አልቀረ፣ ያለለ የለለ ሮኬት አልቀረ። በላያችን ላይ ያልተተኮሰብን የመሳሪያ አይነት የለም፣ ተተኩሶብናል። ግን ትረፉ ሲለን ተርፈናል። በመጨረሻም ወደ ስምምነቱ ገብተናል። ስምምነት ገብተን አንድነት ይኖረን ህብረት ይኖረን። እናንተ ትብሱ እኔ እብስ፣ እኔ ስኮምት እናንተ መታችሁ። ሪፕላይ አርጉ፣ ላይክ አርጉ ሼር አድርጉ፣ ኮፒሊንክ አድርጉ፣ ኮሜንት አድርጉ እያል እኛ ማቀናል ጉርጓር ምሰናል ብለን ተነስተናል ማለት ነው። እና የስራው ባህሪ ነው። ጅራፍ ሲጮህ ሲጮህ ሲጮህ ሲጮህ ያው በቃ ያ ነው ገባችሁ? ጅራፍ ሲጮህ በሬ ላይ ጅራፍ ሲጮህበት በሬው ነቅቶ ይሄዳል። እኛ ማለት እንደዛ ነገር ለማለት ያክል ነው። ጅራፍ ከጮህብን ልንገረፍ እንደሆነ መንቃት አለብን ለማለት ያክል ነው። እንግዲህ የትናንትናውን ቪዲዮ አይታችኋል። ዛሬም እንግዲህ ከመጡ የዛሬውን ቪዲዮ ምን እንደሆነ በተረጋጋ መልኩ ማንም ከእህቶች ጋር በኮሜንት የኮሜንት ጦርነት የቃላት ውሮራ ጦርነት፣ የተለያዩ ጋጠ ወጥነት ንግግርነት፣ ሴት ልጅ የማይጠበቅ ንግግሮችን እንዳታካሂዱ፣ ከእህቶቻችሁ ጋር እንዳትጣሉ፣ እንዳትቀያየሙ የተመቻችሁን ቢመቻችሁም ባይመቻችሁም እነሱ በሚያደርጉት ነገር ላይ እናንተ ምንም አይነት ነገሮችን ላለማድረግ ተቆጠቡ። የሚመቸንም ሆነ የማይመቸንም ሆነ ማድረግ ያለብን ምንድን ነው? ላይክ ነው፣ ሼር ነው፣ ኮሜንት ነው፣ ሰብስክራይብ ነው፣ በቃ ሰብስክራይብ ላልተደረገው ቻናል ሰብስክራይብ ማድረግ፣ ሼር ማድረግ ለአቅመ ሼር የደረሳችሁ ሼር ማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ኮሜንት ጥሩ አስተያየት ገንቢ የሆነ ኮሜንት መስጠት የሰው ልጅ የሚያስተምር ይህ ነገር ጥፋት ነው የምትሉት ነገር ላይ ያንን ነገር ማንንም ሰው አታክስ አታደረጉ ለእህቶቻችሁና ለወንድሞቻችሁ ደስ የሚል ስብእናን በተላበ በተነፈሰ መልኩ ሀያ ባለው መልኩ ለእህቶቻችሁ ደስ የሚል አሳብ አስተያየት እንድሰጡ ስል በአክብሮት ጠይቃለሁ። ሌላው ይንትና የንትና አድናቂ የንትና አድናቂ የሚባል ነገር የለም። እህቶችነን ቅድሚያ መስጠት ያለብን ከእህቶቻችን ጋር ነው። እኛና እኛ አድናቂና አድናቂ በፍጹም መነጋገርም ሆነ መሰዳደብም ሆነ ፎቶ መዘቃዘቅም መረጋገጥም መገለማመጥም የለብንም። ጀስት እኛ አሁን ጦርነት የምንፈጥረው ከዩቱበሮች እና በአንድ ፈጥረን በአንድ ተያይዘን አድናቂዎች በቃ አድናቂዎች እና አድናቂዎች እና ዩቱበሮች ነው የምንጣለው። ዩቱበሮች ማለት እነዚ የምናደንቃቸው ሰዎችን ነው እንጂ ሌሎ ዩቱበሮችን አደለም። እና እንደዛ ነገር እንድናደረግ ስል በአክብሮት ጠይቃለሁኝ። ስፔሻሊ እህቶች አደራችሁን። በባለፈው ላይ በጣም ብዙ እህቶቻችን አሳመማችሁናል። በጣም ከሚባለው በላይ መስማት መስማት ከአቅማችን በላይ የሆኑ ነገሮችን ከኛ አልፎ እኛ አልፎ ቤተሰቦቻችን ደርሰዋለ እተ የሞቱ ቤተሰቦች ሳይቀሩን የተሰደቡት የተረገጡት፣ ያ ነገር ደግሞ ስፔሻሊ ቤተሰቦቻችንን በሞት ለተነጠቅን ሰዎች በጣም አሳማሚ ጊዜ ነበር ያሳለፍ ነው። ነገር ግን አልሐምዱሊላ ያም ነገር አለፈ። ይቅር ባዮችን አላህ ስብሐነ ተዓላ ይቅር ይላል። እኛ በይቅርታ የምናምን እህቶች አለን። በይቅርታ ትናንት ነበረ፣ አለፈ ከንግ እንግዲህ በትናንት ነው ነበሬ፣ ማንም አያርስም፣ ባለፉ ክረምት ማንም አያርስም። እና ትናንት አልፏል፣ ግን አስተምሮን ነው ያለፈው። አስተምሮን አንማረርበትም፣ ተምረንበት ነው ያለፍ ነው ማለት ነው። እንደኔ ግንዛቤ ያላችሁ እህቶች ጋ አደራችሁ የምላችሁ ነገር ከማንም እህቶቻችሁ ጋር እንዳትሰዳደቡ፣ እንዳትገለባመጡ፣ እንዳትገረፋፈጡ ክብራችሁን ጠብቃችሁ እናንተ ማክበር ምን እንደሆነ አሳይታችሁ እንዴት እንደሆነ የሰው ልጅ በመከባበር በአንድነት በህብረት እንዲሰሩ ወደፊት እንዲሄዱ በምን አይነት ሁኔታ እንደምንፈልግ በተግባር ማሳየት አለብን ማለት ነው። የኔ ውድ ሴቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አደራችሁን በቻላችሁት አቅም ፍቅርዬም ፍቅርዬ ናት፣ ፉፉዬም ፉፉዬ ነው። እንግዲህ ትናንትና አብርሃም ስሙ ጠርቷል፣ አብርሃምም ነው ገባችሁ። ሌላ ነገር ስም አልተጠራም። እነዚህን ነገሮች በስርዓቱ በአግባቡ ችግሮቻችን እንደ ችግር ፈተን ወደፊት ለመሄድ እንሞክራለንም። አሁንም ፈተን ወደፊት እየሄድን ነው። አልሐምዱሊላህ ብዙህቶቻችን ጋር ጥፋተኛች እንደ ጥፋተኝነት አምኖ ተበዳይም እንደ ተበዳይነቱ ይቅር ባይ ይቅር ብሎ ወደፊት እየሄርንና ያለ ነው። ማንም አያግደንም። እኛ እንደምናስበው ሳይሆን ፈጣሪ እንዳለው ነው። የፍቅር እየቻናልም ሆነ የፍየቻናልም የሩታም የአብርሃም ጀስት እኛን የሚያስፈልገን ሰብስክራይብ እና ላይክ ሼር ኮሜንት ነው። በቃ ለዛ ውጭ አይደለም ሌላ የስዲ ምናም የሚባለው ነገር ወደኋላ አርጋችሁ እህቶች፣ አደራችሁን ነው ምለው። ይሄ ነው መልክቴ። በቻላችሁ ታቅም እንግዲህ ለቤት የማድስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እኔ ምህታችሁ ነኝ። እንግዲህ የዶራል ጥማት እንደ ስክር እያደረገኝ ስክር እያደረገኝ እንደ ስክር እያደረገኝ ስታዊ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። አውቄ ነው ምንም አላሳከረኝ ምሽ ደሞስተኝ